የምትመርጫቸው ልብሶች የምትመርጫቸው ከለሮች ስለ ራስሽ የሚናገሩት ነገር አለ። ከአንቺ ያልፎ ደግሞ ዘመንን የሚናገሩ አለባበሶች አሉ። መልእክቶቹም እኮ ይተላለፋሉ። በፋሽን ውስጥ፣ በለበሹ ልብስ ውስጥ እኛ ባየናቸው የሰሞኑ ፋሽኖች፣ ለምሳሌ ወንዶች በደንብ በፋሽን ልታይ ልታይ እያሉ እያሉ ነው የሚለብሱት። ልብስ ግን የተለመዱ አይነት አለባበሶች አይደሉም። ወንዶች ጋር እውነት ለመናገር አይተነው አናውቅም ነበረኛ በድፍረት የምናገር የዓለም አቀፍ ተጽዕኖ ውጤት ነው። እንደዚህ አይነት በጣም ክሬዚ የሆኑ ነገሮች እንድና እያደረገን ያለው። መቼ ከመቼው ከየትኛው ትራንዚሽን ዘለን ነው እዚጋ የመጣ ነው? እንደምን ምንፈልገው ነው? እንደምን እየለበሰ ነው? ይሄ ቀይ ምንጣፍ ትኩረት መሳቢያ ብቻ ነው። መነጋገሪያ የመሆን አላማ አስክሮን ነው። ከዛስ ነው? እኔ ደግሞ ጥያቄ፣ መነጋገሪያ ከሆንሽ በኋላስ ምንድን ነው የምታደርጊው? እኔ ራሴ መግለጥ የፈለኩበት መንገድ ነው። ስለዚህ ካልቃት ብኝ የሚል ነገር አለ። መቼም ይሄ መከረኛ ጆሮ አልሰማ ይሄ መከረኛ ዓይን አላይ አይል ማንነትሽን ይዘሽ መቅረብ የሚያስተች እየሆነ ሳያትን ለምን ሻሻ አደረገች በሚል ጥጥ ፈትለን ጋቢ ሸምነን አበሻ ልብስ ሰርተን የለበስን ህዝቦች ነን እንግዲህ ሌላ ምክንያት አላቸው የሚሉ ውዝግቦችንም እያየን ነው። ምንድን ነው ይዘው ብን እየመጡ ያሉት? እንደ ቀና ነገር እንቀበለዋለን ወይስ አይ ዘራፍ ኔ ነው? ወንድ ሆነ የሴት ልብስ ማድረግ መጋጋጥ፣ የጾታ ጥያቄ እንድመልስ አታስገድዱኝ፣ መብቴ ነው የሚሉ ጥያቄዎችን ከባህል ከሃይማኖት ያፈነገጡ ነገሮችን እያስተዋወቁበት ማህበረሰቡ ኖርማል አድርጎ እንዲቀበለው የማድረግ እና መጀመሪያ የደህንነት ሽበት ነገር ከሆነ ጊዜ በኋላ ኖርማል ይሆናል። ቢሮ ስትገባ አሁን ያልነው አይነት ሰው እኮ ቦርሳውን አድርጎ አርጎ ቆማቀጭ እያለ ቢመጣ አለቃ ሆኖ ወይም የስራ ባልደረባ፣ ወይኔ ሞዶ ፋሽን ልንል እኮ ነው።